አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር አሥር በዚህ ቀን ቅዱሳት ንጹሀት መነኮሳያት ደናግል እናታቸው ሶፊያን በሰማዕትነት አረፉ። እሊህም ቅዱሳት ከተለያዩ ሀገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ተሰበሰባቸው። የምንኩስናን ልብስ ለበሱ። ይኸውም የመላእክት ልብስ ነው። በሮሚያ ሀገር ካሉ ገዳማት በአንዱ የሚኖሩ ሆኑ። ቅድስት ሶፍያ በእነርሱ ላይ መምኔት ሆነች። እርሷም ጸጋና እውቀትን የተመላሽ ናት። የቅዱሳን መነኮሳት ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስከሆኑ ድረስ መንፈሳዊ እድገትን አሳደገቻቸው። ከእነርሱም በአንድነት ገዳም ውስጥ ሰባ ዓመት ያህል የኖሩ አሉ። ከውስጣቸውም ልጅ እግሮች የሆኑ አሉ። ከሃዲ ንጉሥ ኦሊያኖስ ከፋርስ ንጉሥ ከሳቦር ጋር ሊዋጋ በረዋ ሀገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋው ወደ እርሱ እንዳይመጣ ሰምቷልና አልፎ ሲሄድም በውስጡ እሊህ ገዳማት ያሉበትን ገዳም አይቶ ይሄ ምንድን ነው ብሎ ጠየቀ። ሰዎችም ይሄ የደናግሎች ገዳም ነው አሉት። በዚያንም ጊዜ ወደዚያ ገዳም ገብተው ደናግሎችን እንዲገድሏቸው፣ በገዳሙ ውስጥም ያለ ገንዘባቸውን እንዲዘርፉ ወታደሮቹን አዘዘ። ወታደሮችም ገብተው ሊያደናግል በሰይፍ ገደሏቸው። ገዳሙንም አጠፉ። የገዳሙን ገንዘብ ሁሉ ዘረፉ። ከሃዲው ንጉስ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው፤ ያጠፋው ዘንድ ሰማዕት መርቆሪዎስን አዘዘው። መርቆሪዎስም በአካለ ነፍስ ሄዶ በጦር ወጋውና በክፉ መሞት ሞቶ ወደ ዓለም ስቀይ ሄደ። እሊህ ቅዱሳን ደናግል ግን ወደ ዓለም ደስታ ተላ ገቡ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ ደናግል ጸሎት ይማርን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን በእስክንድርያ ሀገር ሊቀ ጳጳሳት በዲሜጥሮስ ዘመን ስለ ጾም ስርዓት ቅዱሳን ሊቃነ ጳጳሳት እና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህም የአንድነት ጉባኤ የመሰብሰባቸው ምክንያት እንዲህ ነው። የክርስቲያን ወገኖች በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የአርባ ጾምን መጾም ይጀምራሉ። እስከ የካቲት የሁለት ቀንም ጾመው ጾሙን ይፈታሉ። ከዚህም በኋላ በመጋቢት 23 የሕማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱ በዓል ያከብራሉ። በ29ም ክብር ይግባና የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል ያከብሩ ነበር። የድሜጥሮስም በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጻሕፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይንና የአዲስን መጻሕፍት የቤተ ክርስቲያንንም ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚህም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብሬ ዋና የመሬታችን የኢየሱስ ክርስቶስ አጽዋማትና በዓላቶቹ የሚታወቁበት ሊህም የከበረች የአርባ ጾም የውሳና ዑደት ስቅለቱ፣ ትንሣኤው በአርባ ቀን እርገቱ ከትንሣኤው በኋላ በአምሳኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት ወደ አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳሳት አባ መክሲሞስ ላከ ዳግመኛም ወደ ኢየሩሳሌም ሀገር ሊቃጳሳት አባ አጋቢዮስ ላከ እነርሱም ባነበባት ጊዜ እጅግ ደስ ተሰኙበት የሮሚ ሀገር ሊቃጳሳት አባ ፊክጦርም በሮሚ ሀገሮች ሁሉ ያሉትን ኤጲስቆጶሳቶችን አዋቂዎችን ብዙዎች ሊቃውንቱንም ሰባሰባቸው ይህንንም የዘመን ቁጥር አስነብበላቸው እጅግም በጣም ጥሩ ሆነው አግኝቶት ደስ ተሰኝበት በደስታም ተቀበሎት አባስተም በመጻፍ በአገሮች ሁሉ ላኩት። እስከዚች ዕለትም ጸንቶ ተሰርቶ ኖረ። ከዚህ በኋላ ልዩ ሶስት የሆነ አንድ እግዚአብሔርን ፈጽሞ እያመሰግኑት ወደ የአገራቸው ገቡ። ለእርሱም ክብር ምስጋና ይሁን፣ ለዛለም አሜን። በዚችም ዕለት የጳውሎስና የሶስቱ ሰማዕታት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዛለም አሜን። አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም ኅዳር አንድ በዚህ ዕለት አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እናቱ የሆነች የተመሰገነች የቅድስትና የዕረፍቷ መታሰቢያ ነው። እንዛ አቅረብ አዲ